ጽናት ድራማ ጽናት እና ኪራ ፍቅራቸውን እየመማቁ ይገኛሉ። በጣም ደስ በሚል ሁኔታ ምሩ እና ደግሞ እና ሆሜ እንግዲህ የና ሆሜ እናት ከነሱ ጋር መታለች ልታያቸው ምሩ እንግዲህ በጣም አታብቂኝ ውስጥ ስገብታለች ማለት ነው። ያው ደግሞ እናቷ እናቱን ስትተዋወቅ በጣም ጨንቋን ነበር። አሁን ደግሞ የናሆሜን አባት መቼ ትተዋወቂዋለች እያለቻት እንግዲህ የናሆሜ እናት እያስጨነቀቻት ነው ማለት ነው። እንዲሁም ሰርጉ በቅርብ እንዲሆን እና እንዲሁም ወላጁ ከባዱ እያለች እያስጨነቀቻቸው ነው ማለት ነው። እንግዲህ ኑሩ እንደውም አሁን አይደርስም እንዴ መውለድ ይደርሳል እያለች ነበር እና እንግዲህ እናሆሜ እናት መውለድ በልጅነት ነው ውለዱ ከበሉ እያለች መውለ እንዲወዱ ትፈልጋለች ማለት ነው። እንዲሁም ደግሞ በጣም የሚያሳዝን ታሪክ ያላት ሰላምዬ ማለት ነው። መልካም እንግዲህ እናምሩ ሰላም ሀይቀን እንድንሱ ያለ ጓደኛ ማየት በጣም ደስ ይላል። በጣም የጓደኛ ጥግነት ነው ያላቸው ራስ በራሳቸው ሰላም እንግዲህ ጓደኛም የላት ብቸኛ ልጅ ናት። በጣም ተሳዝናለሁ። ደግሞ ዛሬ ታሪካቸው ታሪኳን በሰፊ እንግዲህ ለጽና ለምሩ አውርታቸዋለሁ ማለት ነው። በጣም ተሳዝናል። ይሄ ቀን አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ረቢል ዓለሚን በያለችሁበት አላህ ሰላማችሁን ያብዛላችሁ እያልኩኝ እንግዲህ ከስንት ጣጣና መከራ በኋላ የተመለሰ ፍቅር ፀናትና ኪራ እንግዲህ በፍቅር እየኖሩ ነው ማለት ነው። በጣም ደስ ይላል። እንዲሁም ደግሞ እንግዲህ ሙሩና ናሆሚ እናቱ እንግዲህ መውለድ እንዳለባቸው እየነገረቻት ነው ማለት ነው ከላ ምሩ ደግሞ ደንግጣለች። እንደውም መቼ ነው እየና ሆሜን አባትም ስትታወቂው እያለቻት እያስጨነቀቻን ነበር ማለት ነው። አይደርስም እንዴ ብላ በጣም ድንግጥ እያለች ነበር። እና እንዲሁም ሰርጉ በቅርቡ እንዲሆን ቶሮ ከዚያ በኋላ እንድትወልዱ በልጅነት ነው መውለድ እያለች ነበር ማለት ነው። ምሩ ደግሞ በጣም ነው የደነገጠችው። መውለድ ስትላት ስለተላት አሁን አይደርስም እንዲህ በልጅነት እንግዲህ፣ ልጅ የሚወለደው ዝም ብሎ አይወለድም፣ ጥሪት ተይዞ ነው፣ ገንዘብ ተይዞ ነው ልጅ ማሳደጊያ እያለች ነበር ምሩና እንግዲህ የናሆም እናት እኛ ልጆቻችን ስናሳድግ በፈጣሪ እገዛ እንጂ ገንዘብ ኖሮና ካምተን አይደለም እያለቻት ነበር ማለት ነው። እና መሩ እንደማትፈልግ ስትነግራት በጣም እየተቆጣች ነበር። አማቶ ወይም ናሆሜ እናት ማለት ነው። ቆይ ግን የዘበን ልጆች ወንዶቹ ሰሳይ፣ ሴቶቹም ደግሞ ወረድ ያፈልጉም፣ ለእድሜያቸው እንኳ ተጨነቁም? እንደ ያለች መሩን እየተቆጣች ነበር ማለት ነው። በጣም መጥፎ ዘበን ነው የኛ ዘበን። ሰው ሳንቲም ቀይ ይሞታል፣ የእኛ እድሜ ግን ተቃርጦ ይቃጠላል ማለት ነው። እና አብዛኛው ጊዜ

ያው ገንዘብ ለመያዝ ነው የምንሯሯጠው ማለት ነው። እና የዘመን ሰው ተቀይሯል ሰው ተቀይሯል እያለች የናሆዊነት እያስረዳችት ነበር ማለት ነው። እና ደግሞ ደሞ ለኪራ እንግዲህማ ወለዱ ከበዱ በልጅነት እያለ እያለች ነው ምናምን ፍላጎት አላት በጣም እያለ እያማከረው ነበር። እንግዲህ ናሆዊና ምሩ ወልዳችሁ ከወልዳችሁ ልጆቻችሁን ደግሞ አሳዩን ማለት ነው፣ እንጠብቃለን በጉጉት። እንግዲህ ናሆሚና ምሩ እንግዲህ ወለዱ ማን ወለዱና ልጆቻችሁን አሳዩን የናሆሚነት እንግዲህ ተጥ ብላ እንዶል ታደርጋችኋል ማለት ነው። በጣም ደስ ይላል በእውነት። እንግዲህ ያው ዱንያ ላይ ስንወር ልጅ ነው እዚህና ኪራ ደግሞ እንግዲህ አሁን ማሻላ ደስ ይላል እግራቸው ተመልሶ ኬራ ራሱ ያ የሚያስጠላይ ቤት ጧት ወጥቼ ማታ የምገባው ቤት፣ አሁን እኮ ከቤት አልወጣልኩኝ። በጣም በቃ ውጭ እንኳን ወጥቶ ቀልቡ ቤት እንደሚሆን እየነገረው ነበር ለናሆሜ ማለት ነው። እባክህ ቤቱ አይደለም ሴት እናት እያለው ነበር ማለት ነው። እና ኬራን እየመከረው ነበር ናሆሜ። እሴ በጣም ተወዲያለች ያለች እና ታውም ካልልባ እንዳያሰብራት፣ ተንከባከባት። ሁለተኛ ስህተት ማየት አልንፈልግም እያለ እየመከረው ነበር ማለት ነው። ኪራም ደግሞ ሁለተኛማ እሷን አልበድልም፣ ጭራሽ እንደስ ብዬ ነው በድለው እያለ ኪራም እየተናገር ነበር። አዎ ተመካክረን ነው መኖር ያለብን ተቻችለን፣ እያለ እያስረዳው ነበር ናሆይ ማለት ነው። እና ናሆይ እንዴት ነው ቆይ ከመቼ ወዲህ እንዴት ስለ ትዳር ደግሞ ጭራሽ ፀበይ እየመጣሁ እያለው ነበር። እና ናሆይም በጣም አስተዋይ ልጅ ነው። ሀይቅን በጣም አስተዋይ ልጅ ነው። የጓደኛነት ጥግ ነው ያለው። እሱም ደግሞ አስተዋይ ረጋ ያለ ልጅ ነው ማለት ነው። እና ስለ ትዳርም እንግዲህ ኬራን እየመከረ ነው። ብቻ ፍቅራቸውን እስከመጨረሻ ያደርግላቸው። እንግዲህ ሰላም ናት፣ ሰላም ጓደኛቸው ደግሞ አለች ጽናና ኪራን ለማስታረቅ እና ብሶ ብሶ ለጽናት በጣም ብዙ ተነሯችላት። ከኪራ ጋር ጣልታ መሄጃ ስታጣ እሷ ናት ያስጠጋቻት። ብዙ ታግላለች ኪራንና ጽናትን ለማስታረቅ እና በጣም መልካም ልጅ ናት። እሷ ደግሞ እንግዲህ ያው ቤተሰቦቿ እንደሌላት እና እንዴት እንዳለቻት በልጅነታቸው እንግዲህ እናታቸው እህታቸው እንደሞተች አባታቸውን ደግሞ እንደማታውቀው ነው ሰላም የምትናገረው። እንግዲህ እህቷ በእሷ በጣም ብዙ መስዋዕት እንደከፈለች ትምህርቷን ትታ የቀን ስራ እየሰራች እሷን እንዳሳደገች ነው የምትናገረው ማለት ነው ሰላም። እንዲሁም እንግዲህ ከስራ ቦታ ተዋውቃ ከዚያ በኋላ ተግባብታ ስራ ቦታ ተወውቅ ወደ ትዳር እንደሄደች እና እህቷ ታገባይ በኋላ እሷ ሰላምን ደግሞ የእህቷ ባል ቤተሰቦች እንደወሰዷት እና እዛ እንደሚያሰቃዩአት ብዙ መከራዎች እንዳሳለፈች ነበር እየነገረቻቸው ያለችው ማለት ነው። በጣም በጣም ውስጧ ውስጧ በጣም ትልቅ መከራ ያሳለፈች ፀናት እና እህቷ እንግዲህ ትዳር ስትኖር እንዲያው ባልተቤቷ ባልታወቀ ነገር እንደጠፋና ልጃችን አንቺ ነሽ የገደሽው ሲሏት፣ ሁሉን ነገር ንብረቷን ሁሉንም ትታ እንደወጣች እና ከዚያ በኋላ እንግዲህ ስደት ሄዳ ራሷን ቀይራን ብላ ነገር ግን ሁለተኛ ትዳር የለም፣ ሁለተኛ ህይወት አይቀጥልም። ተለያይተው እንደሚኖሩ ተነፋፍቀው እንደሚኖሩ ሀገር እንደወጣች በዛው ህይወት ህይወቷ ተብላሽቶ እንዳይቀር ነው የምታወራው፣ ሰላም ማለት ነው። በጣም ያሳዝናል። እሷም ደግሞ ሰላም ደግሞ የእህቷን እንግዲህ የእህቷን የህይወት ታሪክ አይታ እኔም እንደሱ የገጠመኛ በማለት አጠገቧ ሷት፣ ሰላም እንግዲህ በህይወቷ በህቷ ህይወት በጣም ተስፋ ቆርጣ ጭራሽ ወንድ ልጅም አጠገባ እንዳይቀርብ ደግሞ ቃል ኪዳን ገዝታ ጣቷ ላይ አስራለች ማለት ነው ምክንያቱም ያው ቃል ኪዳን ታረገኝ የጓደኛላት ነው ወንዶቿ ወንዶች እንዳይቀርቧት እንዳይጠይቋት ቃል ኪዳን አርጋ የራሷ እንዲያረጋ የተደረሰ ነው የደረሰችው ምክንያቱም ያው በእህቷ ታሪክ ማለት ነው። እና ምሩና ደግሞ ጽናት ከዚ ብቸኝነት እናወጣታለን ጓደኛችንን ጽናቱ ስንቱ መከራ ለኔ ይሆናለይ እና ከዚህ ነጻነት ከብቸኛ ብቸኝነት እናወጣታለን እንደምንም ብለው እየተሩ እያሉ እየተመካከሩ ነው ማለት ነው። እሷም በጣም ተሳዝናለይ ብቸኝነት በጣም አስመርሯት አለ እና ሰዎቹም ደግሞ የእህቱ አባልተ ቤቶች ቤተሰቦች እንደማይተዋት እየነገራት እንደሚያበሳጫት ነው ያለችው። ነገር ግን ጽናትና መሩ ከዚህ ህይወት እንደተወጣና የህይወት አጋር እንዲኖራት ደስተኛ እንድትሆን እሷም እንደነሱ እንድታፈቅር ህይወቷን ስተካከል እንግዲህ እያሰቡ ነው ማለት ነው። እንጠብቃለን። ሰላምዬ ታዲያ ስታ ከነ ጽናጋ ማለት ነው። ቀጣውን እንጠብቃለን። በያላችሁበት ሰላማችሁ ይዛ